ሽራዘሜና አሰራ አድርጋ ንግስቷ እንደዚህ አይነት ሰርግ ነው እኔ የምመኝላት እንጂ እንዲህማ አይሆንም። የቦርኪ መኪና ወንድምየው ዛሬ እየመረቀው ነው። እንግዲህ ንግስቶቹን ሊወስድ ይመስለኛል። ቡቡም አለ ከፊት ለፊቱ ማለት ነው። እንግዲህ መንጃ ፈቃድ ይችላሉ፣ ግን መኪና የለም። በዚህ አጋጣሚ የወንድም ማለት የራስ እንደማለት ነው። እና በጣም በቃ እንደው ደስ ብሎ አልፎ አፍሽ ብለዋል። ና የሀብንና የብሩኬን ሰርግ በደንብ እንረግጠዋለን። የመሌ እንኳን ተበልቷል፣ ተበልቷል ተበልቷል የምላሹ ቀን ማለት ነው። በምላሹ በማግስተኛው ቀን ማለት ነው። በሰርጉ ማግስት ማለት ነው እና ያኔ ማስተዋወቅህም በጣም ጥሩ ነው። የጨረቃ ፋሚሊ ቤተሰብ ሁንሃል በትንሹ ማለት ነው። ያኔ ለክፉ አይሰጥም። ሰው ግን ምላሹም ሰርጉም በአንድ ላይ ነው። ደስ የሚል ቆይታ ነበር። በዚህ አጋጣሚ ማለት ነው ፍራንክ ያደረገው ያደረገው ጀግና የሙሽራ የመጀመሪያ ቀን ማለት ነው እና ይሄ የዛ ቀን ማግስት ነበር፣ የንትኑ ቀን ማለት የፎቶ ምናምን ፕሮግራም ለቀዋል ነበር። እዚህ ጋር ደግሞ ህያብ አረገዘች እያለ ኤፋ ማለት ነው የቃውጠው ነበረ እና የእርግዝናዋን ይሁን የሰርጉ ይሁን የምን ይሁን ግራ ገብቶኛ። የተለቀቀበት ቪዲዮ ስፈልግ አጥቻለሁ። ቤተሰቦች ካያችሁት ነገሩን፣ ግን ህያብ አለች ኤፍሬምን ግን አላየሁትም፣ እና የማን እንደሆነ የት እንደሆነ ምንም አላወቅኩም። በእሷ ቤት ነው ተብሎ የጃየች የእሷ ቤት አይደለም። የለም፣ ቲክቶክ ላይ ነው ያየሁት ማለት ነው። እና ካያችሁት እንድትነግሩ ወይ ማለት ነው። ውድ ቤተሰቦች፣ እስካሁን የጠፋሁት ደግሞ ዋይፋይ አልነበረም ተቋርጦ ነበረ እና ይሄን ይመስላል። ሰላም፣ ጤና ይስጥልን ውድና የተከበራቸው የጃናላችን ቤተሰቦች። በማልገብች ሰላም ንበላቸው እንጂ ልክ እነ ሙሩጌ ጋር ስደርስ ሰላምታ ታወቂ ማለት ነው ረስቸው ማለት ነው እና ሀይሚና ብሩኬ በደንብ መስራት አለባቸው። በመሀል እንግዲህ ከበዓል በኋላ ብሩኬ ቀለበት ያደርጋል ብለን ስናሽቃብጥ ነበር ብዙዎቻችን እንግዲህ ወይዘሬት ማለት ነው። ሀሳቡም እንደሌለው ህልሙም እንደሌለው ህልሙ ገና እንደሆነ እንድናቀው ቬሏል ግጥም አድርጋ ለብሳ ምኞቱም ፍላጎቱም መቼ እንደሆነ ማወቅ እንድንችል ቅመሟ አሳይታናለች ማለት ነው። ስለዚህ ምንም መጓጓትም አይጠበቅባቸው። ቀለበት ቀለበት ቀለበት እድሜ ልካችሁ እንዳትሉ። ቤተሰብ ሰምታችኋል። እነሱ በክብር ነው የሚጋቡት፣ ቀኑ ሲደርስ። አሁን ቀኑ ገና ነው ማለት ነው። ገና የሀብ አለ። ከዛ በኋላ እንደ እድሜያቸው ነው መሆን የሚችሉት። እና ሰሞኑን ማለት ነው ከስራ ብዛት ማለት ልክ የዚህን ያክል ነው ርቀታቸው። ናፍቆታቸው ደግሞ ልክ እንደዚህ እንደ አበባው እና እንደሻማው ናፍቆታቸው ማለት ነው። እና ርቀታቸው በመካከል ይህን ያክል ሆኗል ማለት ነው። ለምን አራራቅሻቸው ብላችሁ በኋላ እንዳይደብራችሁ፣ እንደዚህ የተራራቁብኝ ለእኔ ማለት ነው። በሀሳብ ነው የሚጠያየቁት። በሀሳብ ልክ እንደዚህ እንዳበባው ፍንጥቅጥቅ ብለዋል፣ በሀሳብ ማለት ነው። ግን ደግሞ በአካል እንዴት ተራርቀዋል! ሰሞኑን አብረው አላየኋቸውም በፍጹም ማለት ነው። ኦ ማይ ጋድ በጣም ይናፍቃሉ። ግን አልናፈቋችሁም? እኔ ናፍቀውኛል፣ እውነት አብረው የሚሆኑት ምናምን የሆነ የሚጠፋጠፉት ነገር የሚጋፉት ነገር ብሩክ የሚያቅፋት ነገር ሀይሜን ናፍቆኛል ማለት ነው። የምሬን እውነት ሰሞኑን ተራርቀዋል። በቃ በዚህ መልኩ ነው የተራራቁ ስላላ ስራራራቅኳቸው ሌላ ነገር እንዳይሰማችሁ። እና የሰርጉን ቪዲዮ ፈልጌ ፈልጌ አጥቼዋለሁ ማለት ነው፣ ውድ ቤተሰቦች ማታ የለቀቅ ይሆናል እንግዲህ። የምናቀው ነገር የለም ማለት ነው። ያው ግርግር ሲኖር በርግጥ ብዙ ነገር ይኖራል። በዚህ አጋጣሚ ቡሩኬን ሄዳችሁ ካላጀባችሁት እነ ኤፍሬም እነ ማርክ፣ ሌሎቻችሁ ብዙ አላችሁ ካላጀባችሁት፣ እኔ የፈለገ ነገር ድግስ የለም ተብሏል። በርግጥ ግን ባይኖርም ወጫችሁን ራሳችሁ ሸፍናችሁ እንትን ማለት አለባችሁ ማጀብ አለባችሁ። ብሩኬ ማለት ነው። ቤተሰቦች ሰዎች፣ አረ የጓደኝነት ጥግ ማሳየት አለባችሁ። ደሞ በትንሹ ሳይበዛ አይደለም ቀርቶ ለዩቲዩብ እንኳን መቶ ሺህ ሁለት መቶ ሺህ ተደግሱ ይል እንደዛ፣ ሰብሰብ ብላችሁ ብሩኬ ሞቅ ደመቅ ካላረጋችሁት እውነትም ሰው አይወጣለትም። ብሩኬ ነው ምለው፣ እኔ የምሬን ነው ምለው። ታዘባችኋለሁ። ምክንያቱም ጓደኞቹ ማለት ነው ማራኪ አሁን ትናንትና አዲስ አበባ ነው ያለው ብሩኬ ደግሞ ቡታጀራ ነው ያለው። መሆን የለበትም። ሀይሚዬ ብቻ ከጎኑ ልትሆን አይገባም በዚህ ሰዓት እንዴ! ሌላው ሰውስ እንዴ? ብሩክ ለሀይሚዬ ብቻ ነው እንዴ? የእውነት ሰው የሚሆነው ለብዙ ሰዎች እንትን ብሏል፣ መስዋዕትነት ከፍሏል። ጓደኝነት መውፍቅር ብቻ እንዴ? ሀይሚዬስ እሺ ትሆን መቼስ፣ ምን ይደረጋል። ምክንያቱም እሷ ያው ፍቅረኛ ሆነች፣ መሄድ አለባት ምናምን ልትሉ ስለምችሉ ማለት ነው እሷ እንቆጥራት፣ እሷ አንዳንድ ሰው ናት። ግን ሌሎቻችሁ አዝኛባችኋለሁ እና ኤፍሬምም ዝንጥ ብሎ፣ እኔ ምለው ኤፍሬም ማለት ነው። እናንተ ግን እድሜያችሁን ሳትጨርሱ ማለት ነው። ስለ ሰው ልጅ ውበትና ና ስለ ሰው ልጅ መጥፎ ነገር ማውራት ጥሩ አይደለም የሚባለው ነገር እውነት ነው። በራስ ይደርሳል የሚባለውን ነገር በእነ ኤፍሬም አየሁት። ለምን ብትሉኝ፣ የተንቢ ስለ ሴት ስነ ስርዓት ስታስተምር ስለ ሴት፣ ስለ ወንድ፣ ስለ ወንድሞቿ ስትል ስትል ስትል ስትል ብለው ብለው ብለው ብለው አሁን መጨረሻ ላይ ወንድሟ እንዲህ ሲሆን ጭራሽ ማስተማሯን ሀሳብ አስተያየቷን መስጠት ቶች ቶች። ምክንያቱም በላያችሁ ላይ ሲደርስ ማለት ነው፣ አንገታችሁን ያስደፋቸዋል። እና ይባስ ብሎ ኤፍሬም ጭራሹን በባለፈው ለመሳሞስ የቆጫት የተንቢ ጭራሽ ትናንትና ልትመረመር ሆስፒታል ገብታ፣ ወይኔ ሰው እኮ ሚስቱ እርጉዝ ሆናበት ልክ ልትወልድ ስትል ጸሎት ያደርጋል። እየተንበረከከ ይጸልያል። ቀበቶውን ይፈታል፣ ምናምን ብዙ ነገር ያደርጋል። እንግዲህ ኤፍሬም ተብዬው ገና እርጉዝ ነች ሊባል ወይም ደግሞ ላይባል ይችላል። ተንበረክኮ ወይኔ ቤተክርስቲያን ሄደ። እንደዛ በተንበረከክ ምን አለበት ምን አለበት፣ እንደዛ ስትንበረከክ ምን ነው ለቅድስት ድንግል ማርያም እንደዛ ተንበርክከህ ስትጸልይ ብናይህ እንዴ ደስ ባለን። ማለት ምን የሚሉት ነው? አንዳንዴ ለካሜራ ለማስመሰል ብላችሁ ማለት ነው። ከራሳችሁ ጋር ማይሄድ ነገር እያደረጋችሁ አትሽለጥለጡ። እውነቴን ነው የምላችሁ። ኮስተር በል። እንዴ ደግሞ ገና እጮኛ ገና ለቤተሰብ አስተዋውቀህ በክብር እንኳን እንደዚህ ሻይ ቡና ብለህ እንኳን እንደሰው ቀለበት አላረከ አላገባህ ለምን ብለህ ነው እንደዛ መሬት መሳም፣ መጉብጥግቢጥ የሚባለው ለምንድን ነው ሲጀመር ማለት ነው? እንደው ቢሆን እንኳን ድብቅ ድብቅ አድርገህ ከዛ ሰርጉን ቶሎ ቶሎ ብለህ ማባባል ነው ያለበት መጀመሪያው። የተንብ የፈረደባት ታላቅ አይደለች። ታላቅ መሆን ኃላፊነቱ መከራ አይደለ። ስለዚህ ሽፍን ሽፍን አድርገህ ብታረግዝ እንኳን በቃ ከገባ በኋላ ሚስቴ ካልክ በኋላ የዛን ሰዓት ነው። አሁንማ እንደ ወርጉዝ ብትሆን ራሱ የዳጊ ነውን የሚሉህ ግማሹ ሰው ማለት ነው ያው ዴኒ ምርመራ ስላለ ነው እንጂ የዳጊ ነው ማለት የማይቀር ነው። ምክንያቱም እሱ ከእሷ ጋር ስትሲጣላ ነበር ከሱ ጋራ እና ኤፍሬም ያደረግከው ነገር ከቡታጅራ ወንዶች ዝቃስ ብሎብኛል። ምክንያቱም ገና ለፍቅረኛ አረግዘች ተብሎ ገና ይፋ ሳይሆን ብዚህ ልክ ድፍትቅንት ይሄ ለካሜራ ማስመሰል ነው የሚመስልብኝ። የመሬን ነው ቤተሰብ። አዎ ግጣምናችሁ ታምራላችሁ፣ ደስ ትላላችሁ። ህያ ብዬም ምርጥ ሴት ናት፣ ንግስት ናት፣ ጀግና ናት። በዚህ አደንቃታለሁ። ኤፋም ምርጥ ሰው ነው። ያኔ የፍቅር ሰው ነው። ዝም ብሎ መሳቅ፣ መቀለድ ምናምን ነው የሚመቸው። የጥሩ ቤተሰብ ልጅ ነው። የምናውቃቸው ናቸው ቤተሰቦች። እኔ ትንቢ ስው በዚህ ልክ ግን መጉበጡን እኔ ምንም አልተመቸኝም። ቤተሰብ ወይ አላገባ ገና ወይ ምን ያላልክ፣ ይሄ ማለት እንግዲህ እያረኩኝ ነው ምናምን በቃ ወቁልኝ ነው የሚመስለው። ወቁልኝ፣ ይህ ደግሞ ወቁልኝ ልትል አይገባም። ምክንያቱም ክብራቸውን ነው ዝቅ የሚያደርገው። ስለዚህ ያላገባትን ሴት አረግዘች ብለህ እንደዛ ድፍት ቅንቱ። እኔ ያልወደድኩትም ቤተሰብ እንዴት አያችሁት? እና እድሜን ሳይጨርሱ ክፉ መናገር ጥሩ አይደለም ይባላል። የታንቢ እንግዲህ ለብዙ ሰው ስትመክር ትሰማላችሁ። እንደውንም ወንድ ያኔ ቦታ ላይ ስታየው ከዛ በኋላ ትታለች እንዲህ አይነት ነገሩ ማለት ነው። አቁማለች ምክንያቱም የራሷ ወንድም እያሳፈራ ስለሆነ ማለት ነውና አንዳንዴ እድሜን ሳይጨርሱ የሰው ግፍ ማውራት ጥሩ አይደለም የሚባለው ነገር በኤፍሬም አየሁት። እንገና ማርገዛ ለማርገዛ ሳይታወቅ መሬት ድፍት ቅንት ድፍት ቅንት ወይኔ! በጣም እኔማ ቪዲዮ አልሰራበትም ብዬ ነበረ። ዛሬ እንዳጋጣሚ ኔትም አልነበረኝም ብዙ ኢንፎርሜሽን አልነበረኝም የእሱን ያሽከረክሩታል ዝም ብለው ማለት ነው ትክክል እንዳልሆነ ያደረገው ነገር ማለት ነው እና እኔም ዝም ብዬ ያው ትክክል ያልሆነ ነገር አፕሬሼት አላደርግም በሚለውን የሰራት እኔ ማላደርግበት ምክንያት ምንድ ነው አንደኛ ገና ለሆነ ነገር እንደዚህ ዝቅ ማለት ምንድን ነው ጉንብስ ቀና ምን ማለት ነው የምን ጸሎት ነው ቆይ እንዴ ሆስፒታል ላይ ሄዶ የሚያስደፋ ነገር አንድ አንድ ሴት ልጅ ኮ ለምሳሌ ጾታው ሊታወቅ ነው ወንድ ነው ሴት ሲባል ለማወቅ ሁለተኛ ነገር ደግሞ ልትወልድ እንደዛ የሆነ ደስታ ደፋ ቀና ያስብላቸዋል። አሁን ገና ምንም ገና አግብቷት እንኳን ሚስቴ ብሎ ያላላትም ባለቤቱን ገና ዳጊ ራሱ ካሸነፈ ይወስድባዋል። በዚህ አጋጣሚ ማለት ነውና የኤፋን አፕሬሽት አላረኩትም። ቤተሰብ ቅርታ አድርጉልኝ። እንግዲህ ምንም ማድረግ አይቻልም። ማስተካከል አለበት። እኛ ሀሳብ፣ አስተያየት የምንሰጠው እንዲስተካከል ነው እንጂ ፍቅር የህያብ ፍቅረኛ መሆኑን ወይም ፍቅር ወይም ደግሞ ውበት ወይም ደግሞ ፍቅር መስጠት አንሶታል ማለት አይደለም። እዚህ ጋር ግን በዛ ልክ ደፋ ቀና ማለቱ አስፈላጊ ነው ብዬ እኔ አላስብም። በቃ ኮስተር የብሩኬ ወንድም አይደለ? የብሩኬ ጓደኛ አይደለ? እንደ ብሩኬ ሰብሰብ ማለት ነው ያለብህ እንጂ ይሄንን ትንሹን ትልቁን እናንተን የማይመጥናችሁ ዩቲበሮችን የቡታጀራ ዩቲበሮችን የማይመጥን ነገር ይዘህ መምጣት የለብህም። አሁን ይሄ አሁን ከዚህ አንተ ካረገው ነገር ምንድን ነው ህዝቡ የሚማረው? ምንም። ያኔ እንደው ኖር እኮ ነው እንደው ከተባለ ኖር ነው። ቢያንስ እንኳን ወይ የሆነ ወይ ቀለበት አላረግ ወይ ምን አላረግ፣ እንግዲህ ቤት ወስደን ደን ያስተዋወቃት እንደ ማንኛውም ሰው ሰው ከዛ አንጻር ትንሽ ያደረገው ነገር እኔ በበኩሌ አልታየኝም። ቤተሰብ እንዴት አያችሁት? እናንተ እንዴት አያችሁ? እስኪ ኮመንት ስር አሳውቁ፣ ማለት ነው ውድ ቤተሰቦቼ፣ ሰዎች ያው ኤፋና የሂያብ ቤተሰቦች ቅር እንዳይላችሁ፣ ያው የኛ ፋሚሊ ቤተሰቦች ሰዎች እስከሆኑ ድረስ ሀሳብ፣ አስተያየት መስጠት ግድ ስለሆነ ነው። ኤፍሬም ያደረገው ነገር ትክክል ስላልሆነ ነው ያ ራሳቸው ማንነታቸውን ዝቅ የሚያደርግ ነገር ስለሆነ ብቻ ነው እንጂ ሌላ ነገር አይደለም። አካፕልነታቸውን በጣም ነው ወድላቸው። ሲቀጥል ደግሞ በሁሉም አይነት ጭፋሮ ብትሉ ትጫፍራለች። ትግሪ ብትሆንም በትግርኛ ብቻ አይደለም ተወስና እንትን የምትለው ማለት ነው፣ ሂያብ ማለት ነው። የሂያቧ ንግስቷ ማለት ነው። እዚ ጋ ደግሞ ሄሉዬ የቁንጅና ውድድር ለመወዳደር ያዋጣሻል ብትወዳደር የቁንጅና ውድድር ማለት ነው። ኦ ማይ ጋድ! እነዚህ ልጆች ግን አላቃቸው ማፍረዋቸ ያሉት አዲስ ቶ ጀምረው ይሁን ነባር ይሁኑ ላቃቸው አልቻልኩም። እስኪ ቻናል ካላቸው ቤተሰብ ኮመንት ስር እስኪ ንገሩኝ። ውድ ቤተሰቦች ባያቸው ደስ ይለኛል። ለበዓልም አይቻቸዋለሁ። እነማን እንደሆኑ ግን ማወቅ አልቻልኩም ማለት ነው። ውድ ቤተሰቦች ለዛሬ ይዤላቸው መጣሁ። ልዲ ይሄን ይመስል ነበር። ዋይፋይ የለኝም ነበር፣ አሁን ሲመጣልኝ ለጊዜው እነዚህን ነው ሀሳብ ልሰጥባት